ሰላም ጤና ይስጥልን፣ የተወደዳችሁ የሚዲያችን ተከታታዮች ጥቅም 29 2018 ዓ.ም ለኩለ ቀን የያዝናቸው አዳዲስና ሰበር የድል መረጃዎችን እናስደምጣችኋለን። መረጃውን ለሁሉም እንዲደርስ ደግሞ እናንተ ቪዲዮን ላይክ፣ ሸር እና ሳብስክራይብ እያደረጋችሁ እስከ መጨረሻው አብራችሁን ቆዩ። የአማራ ክልል ጦርነት ተከትሎ የብልጽግናው መንግስት ከፍተኛ አጣብቂ ውስጥ የወደቀ ሲሆን፣ የክልሉ አውደው በሰራዊት ብዛት ለመቀልበስና የአማራ ፋኖ ኃይሎችን ይዞታ ለመቆጣጠር ቢጥርም የገባው ጥምር ኃይል እየተመታ ከፍተኛ ሽፈት ገጥሞታል። በአሁኑ ሰዓት የአማራ ክልል ውያ በአማራ ፋኖ ኃይሎች ውያ ተጠናክሮ ቀጥሎ በግፍ የገባው የመንግስት ወታደር ብትንትኑን እያወጣው፣ በየሸለቆና በየኮረብታው እየደመሰሰ እንዲሁም እየማረከ የፋኖ ኃይል ወደፊት መገስገሱን ቀጥሏል። በዛሬው ዕለትም ጥቅምታ 2018 ዓመተ ምህረት ብርቱ ትንቅንቅ ሲደረግ የዋለ ሲሆን በጎንደር ቀጠና በተለይም በምዕራብ ጎንደር መተማ ወረዳ ትናንት የተቀሰቀሰው ውጊያ ዛሬም ቀጥሎ ውሎ የአማራ ፋኖ ኃይሎች ድል እንደቀናቸው ሲነገር የመንግስት ወታደር ደግሞ እየተሽመደመደ ሙትና ቁስለኛ መሆኑ ታውቋል። በትናንትናው ዕለት ማለትም ጥቅምት 28 2018 ዓ.ም የመንግስት ወታደር መነሻውን ቁጥር አንድ አድርጎ ወደ አርባ የተጓዘ በነበረበት ሰዓት በአማራ ፋኖ ብሔራዊ ኃይል በመይሳው ካሳ በአጣናው ካሴ ክፍለ ጦር በፋሲል ብርጌድ የፋኖ ኃይሎች በታጉርና በጎንግ በተደረገ ከፍተኛ ተጋድሎ የመንግስት ወታደር ጥምር ኃይል አብዛኛው ተደምስሶ የፋኖ ኃይሎች ደግሞ የድል ብስራትን ማሰማታቸውን መዘገባችን አይዘነጋም። በዚህ ልዩ ኦፕሬሽን የአጣናው ካሴ ክፍለ ጦር 18 መደምሰሱንና 26 የመንግስት ወታደር ማቁሰሉ ታውቋል። ሁኖም በዛሬው ዕለት ጥቅምት 29 2018 ዓ ም የመንግስት ወታደር ያለ የሌለውን ጦር በመከናይዝድ አሰልፎ በመግባት የአጣነ ዋሴ ክፍለ ጦር ለመደምሰስና ቀጠናውን ለመቆጣጠር የሞከረ ቢሆንም ቅሉ ዛሬም ከፍተኛ ሽንፈትን ማስተናገዱ ተረጋግጧል። በዛሬው ውጊያ እንደምንም ያመለጠውና የተረፈው የመንግስት ወታደር ወደ አርባጅራ መሸሹን የደ ያደረሱን መረጃዎች ያመላክታሉ። ምንጮች ባደረሱን መረጃ መሰረት ደግሞ በዛሬ ሁለት ሁለት የመቶ አለቃ ማዕረግ ያላቸው አዋጊዎችን ጨምሮ አንድ ሬጅመንት የሚሆን ኃይል ሙትና ቁስለኛ በዚሁ ቀጠና ተደርጓ ነው የተባለ። በተመሳሳይ ዜና የአማራ ፋኖ ብሔራዊ ኃይል የቴዎድሮስ እዝ አካል የሆነው የቢትወደድ አያሌ መኮንን ብርጌድ የፋኖ ኃይሎች ከፍተኛ ድል አስመዝግበዋል። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ የጎጃም አገው ምድር ክፍለ ጦር የቢተወደደ አያሌው መኮንን ብርጌድ በዛሬው ዕለት ጥቅም 29 2018 ዓ.ም በኢስማላ ከተማ መሽጎ በነበረ የመንግስት ወታደር ላይ ውጊያ ከፍተው ውለው በርካታ ኃይሎችን ደምስሷል። በዚሁ ቀጠና የፋኑ ኃይሎች ዛሬ ጥቅም 29 2018 አጥቢያ ላይ ወደ ኢስማላ ከተማ በመግባት በመንግስት ወታደር ላይ ውጊያ ከፍተው ሙሉ ከተማውን ተቆጣጥረውት እንደዋሉ የደረሱን መረጃዎች ያመለክታሉ። የንጋቱን ውጊያ ተከትሎ ዛሬ ቀኑን ሙሉ በንጋት ተበታትኖ የነበረው የመንግስት ወታደር ተጨማሪ ኃይል በማሰባሰብ አስገብቶ ይስማራና አካባቢው ላይ ለመዋጋት የጣረ ቢሆንም አይቀጡ ቅጣት መቀጣቱን የደረሱን መረጃዎች ያመላክታሉ። እንደ ምንጫችን ገለጻ የቢትወደድ አያሌው መኮንን ብርጌድ የፋኑ ኃይሎች የመንግስት ወታደር ካምፕ ሰብረው አሁን ቁጥሩ በውል ያልታወቀ ነገር ግን በርካታ ቁጥር ያላቸው ሰራዊት ሙትና ቁስለኛ አድርገውታል ነው የተባለ። በተያያዘ ዜና ከአሸዋ እስከ አዲስ ቅዳም ከተማ በፋኖ ኃይሎች በተወሰደ እርምጃ መገናኛውን ጨምሮ ክላሽንኮቭ መሳሪያ እንደ ቆሎ ታፍሷል ተባለ። በአንድ በኩል የአስር አለቃ የፍሬማ ጥናፉ ብርጌድ ከትምህርት ባለድርሻ አካላት ጋር ሊደረግ ያሰበውን ውይይት በማስተጓጎል በሌላ በኩል ደግሞ ኬላ ዘርግ ዘርግቶ ማህበረሰቡን ለመዝረፍ በማሰብ ዛሬ ጥቅም 29 2018 ዓ.ም ከድጉሜ ተራራ እስከ አሸዋ ተዘርግቶ የነበረን የመንግስት ኃይል በፋኖ ኃይል ተመቶ ወደ መጣበት እንዲመለስ ተደርጓል። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቅጤና ቴዎድሮስ እዝ ጎጃም አገው ምድር ክፍለ ጦር የአስር አለቃ የፍሬም አጥናፉ ብርጌድና የክፍለ ጦሩ ልዩ ተወርዋሪው ኃይሎች በሰሩት አስደናቂ ኦፕሬሽን የአድማ ብተና አዛዡና ሽቃ ተኳሹን ጨምሮ 22 የመንግስት ወታደር ሲደመሰስ ከ29 በላይ ደግሞ ቁስለኛ መደረጉ ታውቋል። በምርኮ በኩል 23 የነፍስ ወከፍ መሳሪያ፣ አንድ የጦር ኃይል መገናኛ ሬዲዮን፣ አምስት የእጅ ቦምብ፣ 325 የክላሽ ተተኳሽ ገቢ መደረጉን ምንጮች ገልጸዋል። በዚህ ሁሉ የድል ግስጋሴ መካከል አብይ አህመድ ሆነ የአረጋ ከበደ የፋኖን ትግል ቀዳዳ እየፈለጉ ማንኮላሸትና የመከፋ ለማፈል ሴራቸው እየሰሩ መሆኑን ታውቋል። ነገር ግን የአማራ ፋኖ ከብዙ ፈተናዎች ውስጥ ሁኖ ከመሰረታዊ የድልም መንገዱና ግስጋሴው አልቆምም። በዚህ የመንግስትና የመንግስት ተስፈኞች ስንጥቅ እየፈለጉ ሊያቆሙትና ሊያንኮላሹት እየደከሙለት ያለው የአማራ ፋኖ ትግል በጸና አለት ላይ እየቆመ መጡ። አሁን ላይ ነፍጠኛው የአማራ ተወላጅ የመንግስትን ወታደር በያው ደውያው እያንበረከከ ድል እየተቀናጀ ይገኛል። በአቢይ አህመድ እየተመራ ያለው የመንግስት ወታደር በየቀኑ ወደ አማራ ክልል በግፍ እያስገባ ከወደቀበት ለመነሳት እየጣረ ቢሆንም ድል እየቀነው አይደለም። የአማራ ሕዝብ ጠላቶች ሲፈልጉ እየዘገኑ የሚያፍሱት የሰፈር ስጦ ከመሆን ወጥቶ ገፍተውት የማይወድቅ የጸና መሰረት ያለው ስለሆነ መንግስትን ሊገረስሰው ተቃርቧን ሲሉ የፋኖ አመራሮች ተናግረዋል። የተከበራችሁና የተወደዳችሁ አድማጭ ተመልካቾቻችን፣ የእኩለ ቀን የያዝናቸው አዲስና ሰበር መረጃዎች እነዚህ ነበሩ። በሌሎች የመረጃ ሰዓት እስከምንገናኝ መልካምን ሁሉ ተመኘሁላችሁ።